አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ሰላም የልዑል እግዚአብሔር ቤተሰቦች ሰቦች የእናታችን የማምዳክ ወዳጆች የቅዱሳን አክባሪዎች ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። አጠር ያለች ጣፋጭ፣ ለእኔ በእውነት የህይወቴ ስንቅ የምትሆነኝ ቃል ላካፍላችሁ እወዳለሁኝ። በጥሞና አዳምጦኝ ዘንድ በልዑል እግዚአብሔር ስም በትህትና ጠይቃለሁኝ። እመቤታችን እመቤታችን ከተማ ድረስ ዘልቁን የሚገባው ይህ ማን ነው ብትሉኝ እመቤቴ፣ የአምላክ እናት የነገር ኮሽን አደራሽን፣ የነገር ኮሽን አደራሽን፣ የነገር ኮሽን አደራሽን። እና ይህ መዝሙር በጣም ነው ውስጥ የሚያምረው። የሚነካው ስዘምረው ራሱን ባይ ነው የሚቀድመኝ። ስሰማው በተለይ አጥንቴ ነው ዘልቆ የሚገባው እና መዝሙር በተለይ ይገረም ደጀኔ ሲያስቆረቁረው ማለት ነው። በጣም ነው እሱ ደግሞ በእሱ ላይ የሚያምረው። በጣም እንትን ይለዋል። ውስጥ የሚነካ መዝሙር ስለሆነ በእሱ ደግሞ በጣም ነው ደስ የሚለኝ። ነፍሴ ረፍቷን ታገኛለች። ሁላችንም ለጭንቅ አማላጃችን የነገርናት ብዙ ሚስጥር አለ። ሰው ሰምቶ የማይችለው እርሷ ግን በምርጃው የምትፈታው ብዙ ሸክማለንና ሰዎች ቀና ብለው መሄዳችንን ይመለከታሉ። የሞላለን ምን መስላለን። በህይወት ውጣ ውረድ ቆዝመን የፈተናን አዳን ተሸክመን አጎንብሰን እየሄድን መሆናችን ግን የምትረዳን። እናታችን ቅድስት ድንግል ማርያም ብቻ ናት የጭንቅ አማላጅ። የስደታችን ስንክ እርጉዞች በተጨነቁ ሰዓት የጭንቅ አማላጅ ብለው ሲጠሯት ቶሎ የምትደርስ የሆነ ጊዜ ሁላችሁም ያው ሚዲያ ተከታታዮች አዳምጣችሁት ይሆናል ዶክተር ናት። ያቺን ዶክተር ክፍሏ ላይ የራሷ የተመደበ ሩማ ላይ የእመቤታችን ስዕል አስቀምጫ አለዋለች እና ትምህርት ሲጀምራቸው እናቶች ውስጤ ይጨንቀኛል አለች። እነሱን ለሚያምጡት ነገር እኔ ውስጤ በጣም ይረበሻል አለች። እውነት ይሄንን ሰርች ብታደርጉት ታገኙት አላችሁ እና ሁሌም በቃ ወላጅ እናት ስትመጣ ከእጄ ክላሴን ገብቼ ለእናቴ ነው መነግራት ለእመቤታችን ነው መነግራት አለች እና የሆነ ጊዜ በዓል ነበረ። በጣም ነው የሚያስፈራው የእሷን አወላለድ አለች እና ሁሉም ተስፋ ቆርጠዋል በቃ ሁሉም ተስፋ ቆርጦ ሰርጀሪ ልትደረግ እየተዘጋጀን ነው። ሰርጀሪ ክፍል ልትገባ በተዘጋጀንበት እንደዛው እንደተኛች እያለ እኔ ደግሞ እመቤቴ እመቤቴ ብዬ ሆዷ ዳበስ ሳረኩታለች። እውነቴን ነው የምላችሁ። ይሄ ነገር በቃ ብዙዎቻችሁ ይህን የምትሰሙ አይታችሁት ይሆናል። እመቤቴ እመቤቴ ብዬ ሆዷ ዳበስ ሳረገው ተሳረቅ፣ ወዲያውኑ ከየት እንደመጣላቅም ህፃን ወጣ። ከዛ ሮጥ ብዬ እኔ ምንም አልተዘጋጀውም ነበር ሕፃኑን ለመያዝ ሮጥኳለች እንግዲህ አስቡስ ሁሉም ዶክተር ተስፋ በቆረጡበት በሁለት መንታ መንገድ ወይ ትተርፋለች ወይ አትተርፍም በተባለበት ያን ሁሉ ጭንቅ ሰዓት ማን ነው እመቤታችን በምልጃዋ ያቺን የዶክተሯን ጸሎት ሰምታ እመቤታችን የዋህ የምትወልድ ምጥ የያዛት ሴትዮዋ የዋህነቷን እመቤት አይታ ከልጇ ከወዳጇ ከኢየሱስ ክርስቶስ አማልታ የጭንቃ ማለት ከጭንቅ ገላገለቻት ና እውነት ሕዝብ ሁሉ ሊሰማ የሚገባ ነገር ነው ይሄ ነገር ማለት ነው። እና በጣም ነው ደስ የሚለው። እና ይሄ መዝሙር እኔ በጣም ነው ውስጥ የሚነካው። ከፊት ተደፍተን እመቤታችን ቤታችን ሆይ የሕይወት ወይኔ አለቀብን ስንላት ወደ ልጇ ቀና ትላለች አታሳፍረንም። ልጄ ሆይ የሕይወት ወይናቸውም እኮ አልቆባቸዋል የተስፋ ማሰራቸውን ባዶ ነው ትላዋለች። እሱም ደግሞ እሺ እናቴ ብሎ ይታዘዛል። እስኪ ማን ነው እናቱን ጠልቶ ልጅን የሚወድ ማነው? ማንም አይወድም። እና እናቱን ሳናከብር ደግሞ የእናቱን ክብር ሳንሰጥ ደግሞ ልጅን እንወዳለን ማለት አይቻልም። እና በጣም የእመቤታችን ነገር ልዩ ነው። በእኔ አፍ የሚነገር አይደለም። እኔ ኮልታፋና ኃጢአተኛ ነኝ እና ልጇ እናቴ ሆይ አንቺ ብለሽ ምን ኮዶብኝ ጀርባችን ላይ የተጫነውን የፈተና ናዳ ያራክፍልናል እሱ በሀይሉ በችሎታው ቀና ብለን መሄድም እንጀምራለን። የህይወት ጎደላችንን ደግሞ ትመለከተናለች፣ ትሞላዋለች የጎደለውንና እና በጣም ወደው መዝሙር ስለሆነ ነው ዛሬ። ያው የማዳን ቅመምና በማዳን ቤት ነው ያለሁት። ውስጥ የሆነ በሆነ ነገር አዝኖ በቃ ያ መዝሙር በውስጥ ይመላልሳልና ና ይህ ላካፍላችሁ ብዬ ነው። እመቤቴ የነገር ጎሽን አደራሽን የአምላክ እናት የነገርኩሽን አደራሽን የነገርኩሽን አደራሽን የነገርኩሽን አደራሽን የነገርኩሽን አደራሽን የነገርኩሽን አደራሽን። ስለ መዝሙር የመዝሙር ባለቤት የሆነው እግዚአብሔር ስም የተመሰገነ ይሁን። እኔ ቻናሌ አዲስ ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ አበረታቱኝ። ወይም በሌላ ደግሞ መንፈሳዊ ነገሮችን ይዤላችሁ እቀርባለሁ። ያው ስህተቴንም አርሙኝ። ሰላም ሁኑልኝ።